አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አላችሁ ወይ? አለን አለን በሉ። አማን ነወይ? አማን አማን ይሁን። አማን አሜን አሜን። እንዴት ናችሁ ውድ የተከበራችሁ? የምር በጣም ናፍቃችኋለሁ። በጣም በጣም አመሰግናለሁ ውዶች። አሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ውድ የተከበራችሁ የእኔ ቤተሰቦች ለምታደርጉልኝ ነገር ለሁሉም ነገር ከልብ አመሰግናለሁ። ከምስጋና ውጪ ምንም ልሰጣችሁ አልችልም። ዛሬ ቪዲዮ ላቸው በአዲስ ቪዲዮ መተናል መተናል እና ምን መሰላችሁ የተመልካቾቼ በኮሜንት የምትጠይቁኝ ነገራቶችን ሰብሰብ አድርጌ ባጭር ቪዲዮ እንድ አስረዳ ደላ ወደ ጥያቄያቸው። አንዳንድ ልጆች በጣም ግራ ትገባላችሁ አደል በምሰራው ቪዲዮ ግራ ትገባላችሁ። ለምን ደግሞ ግራ የምትገቡት እንዴ? እኔ እኮ ማለት ነው ውድ እኔ ማለት ነው ያለሁት ኢትዮጵያ ውስጥ አይደለሁም። የት ነው ያለሽ? የምትሉ ብዙ ጥያቄ እየጠየቃችሁ ነው ማለት ነው። እኔ ያለሁት ኢትዮጵያ ሳይሆን ያለሁት ሳውዲ ነው። ይህን ደግሞ ቪዲዮ እየሰራሁላችሁ ያለሁት ማለት ነው። እኔ የመጣሁት በቅርብ ነው። በቅርብ ነው እዚህ ሀገር የመጣሁት። ይህ ብላ አመት አለው ነው ሙሎች ገና ገና ገና በቅርብ ነው የመጣው። ስለዚህ እዛ ያየሁት ያሳለፍኩት እንዴት እንደሆነ ምን እንደሆነ ሁሉም ደግሞ ለእናንተ እዚህ ጋር እናንተ ምህቶቼ መማር አለባቸው መጠቀም አለባቸው ይሄን ቢያደርጉ ይሻላቸዋል ብዬ ነው መልእክቱን እያስተላለፍኩላችሁ ያለሁት እንጂ እኔ ያለሁት እዚህ ሰው ነው ያለሁት ማለት ነው። አንደኛው ጥያቄያችሁ ተመልሷል ይመስለኛል። ሁለተኛው ጥያቄያችሁ ልበልና ብዙዎች እንደ እናንተ ምንድን ነው ምንድን ነው፣ አግብተሻል ወይ፣ አግብተሻል ወይ፣ አግብተሻል ወይ። ምን እያለች ነው? እንደ ይሄ ነገር አግብቻለሁም አልልም አላገባሁም አልልም። ይሄ ቫይብሬት ሆኖ የሚቀመጥ ነገር ነው። ምክንያቱም እዚህ ዩቱብ ማለት ነው ከቀጠልኩበት ማለት ነው፣ እንደዚህ እንደው ቻናሌ ካደገ እውነት ከቀጠልኩበት ከሰራሁበት በሂደት የምታውቁት ነገር ነው። አሁን ግን ቫይብሬት ሆኖ የሚቀመጥ ነገር ነው ይሄ። አይነገርም ለማንም፣ ለማንም፣ ለማንም ልነግራችሁ አልችልም ማለት ነው። እና ያው እዚህ ጋር የሚነገር ነገር አለ ሚዲያ ላይ የምታወሩት ነገር አለ ማታወሩት ነገር አለ፣ ምስጥር አለ፣ ምስጥር ደግሞ ሚዲያ ላይ የሚወጣ ነገር አለ። ገባችሁ? በቃ እንደዚህ ነው ምላችሁ። ሌላኛው ጥያቄ ደግሞ ምንድን ነው መጠየቁኝ፣ ሶስተኛው ጥያቄ ዩቱብ ከፍሎሽ ያውቃል ወይ እያላችሁ ነው። እኔ ዩቱብ አዲስ ነው የጀመርኩት ውዶቼ አበረታቶኝ የእናንተ ብርታት ይፈልጋል። ዩቱብ ከፍሎሽ አቃል ወይ ነው ሶስተኛው ጥያቄያቸው። ሶሊትስ አንደኛው ጥያቄያችሁ ምንድን ነው የሚለው የት ሀገር ልጅ ነሽ እያላቸዋለሁት። እኔ ቦታጀራ የቦታጀራ ልጅ ነኝ። ቦታጀራ ማያቅ በሰን ቦታጀራ ቦታጀራ ሲባል ልታቁ ትችላላችሁ ሁላችሁም ማለት ነው። እኔ የገጠር ልጅ በሆንም ግን ያው ከቤተሰብ ተነጥዬ ወታደራ ከተማ ውስጥ ነው የምኖረው። ምክንያቱም አንድ ሴሌ ትንሽ ካደገች በኋላ ኢቭን፣ ወንድ ልጅ ትንሽ ካደገ በኋላ ከቤተሰብ መኖር ሼም ነው። ሼም የምሬን ነው ሼም ነው። እንኳን ወንድ ልጅ ሴት ልጅ ራሱ በቃ ሴት ልጅ ትንሽ ካደገች በኋላ አግብታ የራሳን ህይወት ስትኖረው ደስ የሚያምርበት እንደዛ ካልሆነ እቺ ባላታ እቺ እንደዚህ ውየምር ማትባሉት ጉድ የለም እና ለዛም ነው እኔ ግን አልተባልኩም። የምሪ ነው ያልተባልኩ፣ ወደው ነው ወደ እንትኔ በነጠል አልኩኛ፣ ቆፍጠን እንደዚህ ነው። እና ሁለተኛው ጥያቄያችን ነው አንደኛው ነው የመለስኩላችሁ ነው። እሺ ሁለተኛው ጥያቄያችሁ አግብተሻል ወይ? እንዴት እናንተ ምንድን ነው እንደ ያረ ወንዶች ቀስ በሉ፣ ለምን ፈለጋችሁት? ይኔ ማግባት እና ማግባት አይገለጹም፣ ይ ቫይብሬት ሆኖ የሚቀመጥ ነገር ነው እሱ ማግባት። አግብተሻል ወራራ ገባሽም ይሄ ነገር አሁን ለእናንተ ነው። ይሄን ልገልጽላችሁ አልችልም፣ ቢካዝ ጠብቁ ጠብቁ ትንሽ ጠብቁ። ዩቱብ እውነት ከሰራውበት ከዘል በቃ ሁሉን ነገር ታውቃላችሁ። ሁሉን መስጠር፣ ሁሉን ነገር፣ ሁሉን ነገር እያወቃችሁ ትሄዳላችሁ። ለአሁን ግን ቫይብሬት ሆኖ ይቀመጥ ማለት ነው። ሶስተኛው ጥያቄያቸው ደግሞ ዩቱብ ከፍሎሽ ያውቃል ወይ? እኔ ለዩቱብ አዲስ ነኝ፣ ውድ ፍቶቼ፣ እኔ ለዩቱብ አዲስ ነኝ። አሁንም ሰብስክራይብ፣ ላይክ ከማድረጋችሁ እንዳይለየኝ። ምክንያቱም እኔ በእናንተ እዚህ ጋር ተማምኜ ነው የወጣሁት። እናንተ ደግሞ ቪዲዮ እዩልኝ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በማድረግ ተቀላቀሉ። ይህሱ አልከፍለኝም። ገና ነው። የሚስተካከል ነገር ብዙ ነገር አለበት፣ አልተስተካከለም። ቻናሌ ይስተካከላል እንሻአላ። ባላ ተስፋ አልቆርጥም ማለት ነው እና ወንድ ህቶቼ በርቹ። በጣም አመሰግናለሁ፣ ለኮሜንታችሁ፣ የምትጠይቁን ጥያቄ፣ ለሁሉም ነገር ከልብ አመሰግናለሁ። እናንተ ደግሞ አንድ እህት የምናለች ምን ላድርግ? ቤተሰቦች አንድ ልጅ አለኝ፣ ግን ወንድሞቼ ብር ላኪ፣ ብር ላኪ እያሉኝ ምንም ቁም ነገር ላረግ አልቻልኩም። እነሱ አሁን ምንም ዝም ብያቸው ጨርሶ አኩርፈኛል አለች። ለምኩርፈ ያረጋችሁ ሙድ ፍቶች በግዝ ብራችሁ፣ እሯ፣ በግዝ ብራችሁ ካኩርፋችሁ ለምጥር ለምጥር አይሉ እንጂ በግዝ ብሬ በንብረቴ ለፍቼ ደክሜ አምጥቼ ካኩርፋችሁ ለምጥንቅራይሉ ብራችሁን ያዙና ሀገር ሄዱና ለራሳቸው ደልደል ያለ ኑሮ ኖሩ። ራሳቸው መጥተው ነው የሚያወሯቸው። ሲ አታአትፍሩ፣ ዝም በሉ። ለራሴ ብቻ ይኖረኝ ደ ከራስ በላይ ነፋስ እና ምንድን ነው? የእውነቴን የምሬን ነው። ውድ ህቶቼ፣ ጠንካሮች ሆኑ። ይሄ ከላይ እንደዚህ ያለኝ ያኮርፈኛል፣ ይጣላኛል እያላችሁ ብራችሁን አታባክኑ። ብራችሁን ያዙ። የነገ ቀን ሄደሽ ማለት ነው። አሁን ስንት ህቶቻችን ነው ሄደ ሄደው በቃ በትንሽ እኔ ኢቨን እንትን ላይ ያቻለ ዩቱብ ላይ ማለት ነው ከዛ እንደዚህ ቪዲዮ ይሰራሉ እኔ ይሄን አክል ነው የምት ይሄን አክል አመት ነው የሰራሁት ሂሉና ማለት ነው ቤታቸው ሳያየው ስብሓንላ ትንሽዬ ቤት የሆነች ቤት አያችሁ አይደል ይሄ የማን ድክመት ነው የእኛ ድክመት እኮ ነው ለቤተሰብ እያለን ለቤተሰብ እኛ አዲስ ከሆንን ለቤተሰብ መለወጥ ግዴታ ግዴታ ግዴታ ግዴታችን ነው ከቤተሰብ ቀጥሎ ወደ ራሴ እንጂ የለም እንዴት ነው መነሳት ያገባኝ? አንዱ እኔ ነኝ። ገባችሁ? እኔ አንዱ እኔ ነኝ። ያኔ ብቻ አላቅም አላቅም። በጣም ይከብዳል። አልመጣም ብላችሁ ራሱ አገር ብትሄዱ ቁም ነገር ከሌላችሁ፣ ስራ ከሌላችሁ፣ ገቤ ከሌላችሁ ምንም ልትኖሯችሁ አያኖራችሁም በቃ እኔ እኔ ጤነኛ ነኝ ሄጄ መስራት ከቻልኩኝ፣ እናም እንደዚህ ችግር እንደዚህ ያደርገኛል ለምንስ እንደዚህ ይቸገራለሁ ትሉና አሁን ምትሰዳዳ ትወጣላችሁ ከሀገር፣ አሁን ምትሰዳዳላችሁ ማለት ነው። ስለዚህ ወድ እህቶቼ ጠንክሩ፣ በርቱ። የዛሬ ቪዲዮ ይሄን ይመስላል። ቪዲዮ እንትን ወሬ እንዳላበዛባችሁ በቀጣይ እስከምንገናኝ ሰላም አሌይኩም ወራህመቱላህ ወበረካቱ። ሴትም ብትሆኑ ወንድም ብትኖሩ ብትሆኑ እስከ በቃ ትንሽ እንትን እስከምትሉ ድረስ ነው እንጂ ትንሽ ካደጋችሁ ከቤተሰብ መቀመጥ ጥገኝነት ነው። ኖ አይማይቻል ነገር ነው የፈለገው በአታገቢ ራሱ ለቤተሰብ ጫና ነው የምትሆኚው። የፈለገው አረብ ሀገር ቆይተሽ ለነሱ እየላክሽ እየላክሽ እየላክሽ እየላክሽ ቆይተሽ ሄደሽ ማለት ነው ብርሽን አልቆ ማለት ነው። በቃ እነሱ ቤት ሄደሽ ቁጭ ሲቴ እቺ አታገባም እቺ በሰርሲት እቺ እንደዚህ ባል ያጣች እቺ እንደዚህ እቺ እንደዚህ እቺ እንደዚህ ነው የሚሉሽ። ወላሂ ነው የምላችሁ ወላሂ። ወረብን አይሉኝም ካላችሁ ይሄ ኔቨር ተሳስታችኋል፣ ተሳስታችኋል። ቤተሰብ እራሱ ቤተሰብ እራሱ ባይላችሁ ወረቤቱ ምኑ፣ እቺ በቃ ማማ ትባሉት ጉድ የለም። እና ምንድነው ከነሱ ገንጠል ብዬ ቦታ ጀራ ነው መኖረው ቆየ ቆይ በቃ ወታደራት ከገባው እና እንደዛ ነው ምላችሁ፣ ውድ ህቶቼ። ጥያቄያችሁ በዚ መሰረት የተመለሰ ይመስለኛል። ሌላ ደግሞ ማለት ነው ብዙዎቻችሁን፣ አንድ ህቴ ምናለች እኔ አለች አንድ ልጅ አለኝ፣ አንድ ልጅ አለኝ፣ ነገር ግን ከወንድሞቼ ጨንት ከሁሉም ተጣልቻለሁኝ። ወንድሞቼ በር አልክም ስላቸው አኩርፈውኛል አልሽ ማለት ነው እህቴ። ውድ ብቶቼ እንደዚህ ወንድም ያኮርፈኛል፣ ቤተሰብ ያኮርፈኛል፣ ምን ያለኛል እያላችሁ እኔ ብዙ ጊዜ ደጋግሜ የምናገረው ነው። እኔ ከእናንተ ተሽዬ አይደለም፣ እኔ ከእናንተ እንትን ብዬ አይደለም። ነገር ግን እናድርግ እንዴት እናድርግ ነው እያልኳለት፣ እናንተ ለእኔም በኮሜንት እያሳወቃችሁ እኔም ደግሞ እንደዚህ አገባችሁ አይደል እንጂ እኔ ከእናንተ በምንም በምንም ተሽዬ አይደለም። ነገር ግን እንደዚህ ብላችሁ ግን እድሜያችሁን ሰው ቤት አጨርሱ፣ ሰው ቤት ላይ እንደዚህ እስከ መቼ ተገሳችሁ ትኖራላችሁ። እኔ ማንም ያኮርፈኝ፣ ማንም በገዛ ንብረት እስካልመጣውበት ድረስ፣ አምጣ እስካላልኩት ድረስ፣ ሄጂ አላለቀስኩበት ድረስ፣ ማንም በገዛ ገንዘቤ ከሆነ ድርገም ጥርግ ላሹ ይበላል። ገባችሁ? ይሄ በሁሉም ቤት ያለ ድራማ ነው። በሁሉም ቤት ያለ ነገር ነው። በገዛ ብራችሁ እቺ ብር መች ትሰጣለች? ከዛ ብር ስጪ፣ ስጭ፣ ስጪ፣ ስጪ ከሰጠሽ በኋላ ማፊ ሽኩራ እንደገና መልሰው ነው የሚሰድቡሽ። እኔ እኔ ግራ ሚገባኝ ነገር እኔ እዚህ ጋር እንደ እዚህ ያፈሽ የሞሰጥ እንዴ! ኧረ ተው ተው፣ እንተሳሰብ። ተው፣ በተለይ ሀገር ላይ የምትኖር ሰው ተው፣ እንተሳ ወንድሞች የእውነት ከነካካችሁ፣ እኔ ብዙ ስለማወራ ቪዲዮ እንዳይረዝምባችሁ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።